ሰበር ዜና፣ የምስራሽ ከወደ አሜሪካን የተላከ መልእክት ይዤላችሁ መጥቻለሁ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀገሬ ልጆች በብርቱካን ዙሪያ ላይ የተጨነቃችሁ የተጠበባችሁ እህቶቼ፣ ወንድሞቼ ማለት ነው፣ ዛሬ በአዲስ ዜና፣ በአዲስ አስደሳች ዜና ይዤላችሁ መጥቻለሁ ማለት ነው። በመጀመሪያ ቻናሉን ላይክ ሰብስክራይብ እንዲሁም ሼር እያደረጋችሁ ለብዙ ሰው እንዲዳረስ የምስራችሁን እንድታካፍሉልኝ በአክብሮ ተጠይቃለሁኝ። ዛሬ የመጣሁበት አንደኛው ጉዳይ እንግዲህ አዲስ ዜና የተሰማ በጣም የሚያስደስት ለእህታችን ለብርቱካን የመጣ ትልቅ እድል ነው የምለው። እንግዲህ እኔ ደስ ብሎኛል በጣም እንደሰማሁት ማለት ነው ከወዲህ አሜሪካን እንግዲህ አንዲት ባለሀብት ኢትዮጵያውያን ሚሊዮነር የሆነች እንግዲህ በዓለም የምትታወቅ በብዙ ዓለም የምትታወቅ እንዲሁም ደሃዎችን ቀና የምታደርግ እህታችን እንግዲህ ለብርቱካን አዲስ ነገር ይዛ መታለች ማለት ነው። በጣም የሚገርም ደስ የሚል ነገር ነው። እሱ ምንድን ነው የሚለውን ቪዲዮውን እንደሚከተለው አቀርብላችኋለሁ። በመጀመሪያ ግን ሼር፣ ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ ላለሁኝ እና ለብሶ እንዲታደርሱልኝ በአክብሮት እጠይቃለሁኝ። ሁላችንም በብርቱካን ዙሪያ ላይ የተጨነቅን የተጠበብን ያላነባን በእህታችን የለም ማለት ነው። ሁላችንም በብርቱካን ዙሪያ ላይ ተጨንቀናል በጣም ማለት ነው። ታሪኩን እንደሰማ ነው እና ዛሬ እንግዲህ በጣም በጣም አስደሳች ዜና ነው የመጣው ማለት ነው፣ የቀረበው እሱም ትኩስ ትኩስ መረጃ ነው። በነገራችን ላይ ትኩስ መረጃ ትኩስ ዜና ነው፣ እንዳያልፋችሁ፣ የተጨነቃችሁ የተጠበባችሁ፣ እንዳያልፋችሁ እንድትሰሙ፣ እንዲሁም የምስራችሁን እንድትካፈሉ በአክብሮት ጠይቃችኋለሁኝ። ምክንያቱም አንድ ሰው ሲደሰት ሁላችንም ደስ ይለናል እና በእህታችን በብርቱካን ብዙዎቻችን አዝነናል። እንዲሁም ደግሞ ደስታዋን መካፈል ግድ ይለናል ላለሁኝ ሌላኛው ደግሞ ቪዲዮውን ከመልቀቂ በፊት ሌላ ደግሞ አዲስ ሌላ መረጃ ወጥቷል። እሱ ምንድን ነው? ፖሊስ እንግዲህ በብርቱካን ዙሪያ ላይ የያዘውን ማስረጃ መረጃ እሱም ያው ብርቱካን ያለችው ሐሰት እንደሆነ እና ምንም ነገር ይሄ ነገር እንዳልተፈጸመ በሷ ባለችበት በ2013 ብቻ አመተ ምህረት ይመስለኛል በዛ ዙሪያ ላይ በፍጹም የታገቱ ልጆች የሉም በማለት ፖሊሱ ቃሉን ሰጥቷል ማለት ነው። በማስረጃ በቪዲዮ እንግዲህ እየተናገረ ማለት ነው። እሱስ ምንድን ነው የሚለውን እንዲሁ ቀንጨባሪ። ከወደ አሜሪካን ካሊፎርኒያ የተሰማ መልካም ዜና፣ በእህታችን ብርቱካን ላይ የደረሰው ግፍና መከራ እጅጉን እንቅልፍ ነስቶኛል። ላ የሁላችንም የኢትዮጵያውያን እህት የሆነችው ትዕግስት ፈረደ በበጎ ስራዋ ለረጅም አመታት በሀገሯ ትምህርት ቤትን፣ ገዳማት ውስጥ የአባቶችና እናቶችን ማረፊያ አስገንብታለች። ባሳደገቻቸው ኢትዮጵያውያን ምስኪን ልጆች ላይ በትምህርታቸው ብዙ ኢንቨስት አድርጋ ብዙዎችን ወደ አሜሪካ ለተሻለ ትምህርት አምጥታቸዋለች። በስደት በሰው ሀገር በችግር ለሚሰቃዩ እህት ወንድሞች የድጋፍ እጆቿን ዘርግታል በቅርቡ ቲጂ ሂዩማኒቴሪያን ኤድ በስሟ ከፍታ በሙሉ ጊዜዋ ወገኖቿ ላይ በመስራት ላይ ነች። የሁለት ልጆች እናት ታታሪዋ ባለሀብት በሆሊውድ የአሜሪካን የፊልም ኢንዱስትሪ መንደር ስሟ ከፍ ብሏል። ዲሴምበር ቴን ቲጂ ሂዩማኒቴሪያል ደይ ተብሎ ቀኑ በስሟ ታስቦ ይውላል። ብዙም ያላወደስናት ኢትዮጵያዊቷ ባለደግልብ የብርቱካን ህይወት መለወጥ ወደ ተሻለ ማንነት ማምጣት ቀጣዩ ስራዬ ነው ትላለች። እናንተ ደጋግ ኢትዮጵያውያን በብርቱካን የህይወት ፈተና ግፍና መከራ ያዘናችሁ በሙሉ የብርቱካንን ትክክለኛ ኢንፎርሜሽን አድርሱኝ ትላለች። እንግዲህ መረጃው እንደሰማችሁት ነው። አዲስ የመጣው መረጃ ይህንን ይመስላል። ነገር ግን ቲጂ የምትባለው እህታችን ኢትዮጵያ እንግዲህ ለቲጂ እድሜና ጤና ይስጥልን እናመሰግናለን እያልኩ በክብሮ ትገልጻለሁ። ነገር ግን ስለ መረጃው እያንዳንዱ ነገር ለቲጂ መልክቱን በተቻላችሁ አቅም ታዋቂ የሆናችሁ ያለውን ነገር ብታስተላልፉላት ማለት ነው። እንዲሁም ኢቢኤሶች አውቃለሁ እንደ ተያዛችሁ። ነገር ግን በተቻላችሁ አቅም ለቲጂ ያለውን መረጃ ስለ ብርቱካን ብታስረዷት ና እገድፋታለሁ፣ እረዳታለሁ፣ ከጎናው ቆማለሁኝ እያለች ስለሆነ እህታችን ለእሷ ያለውን መረጃ በትክክል ብታስረዷት የተሻለ ነው ብዬ አምናለሁ። እንግዲህ ሌላኛው ደግሞ በፖሊስ የተናገረውን ስለ ብርቱካን የወጣው አዲስ መረጃ አለ። እሱም ምንድነው የሚለውን ቀን ጨባርጌ በቪዲዮ አሳያችኋለሁ ማለት ነው። ፍትር አየለ ይባላለሁ። ምዕራብ መምሪያ የሬጅመንት አንዱ ምክትል አዛዥ አሁን፣ ትላንትና ጀምሮ ያለው የተማሪ እገታ ተማሪ ታገች አለው ብላ አሁን በኢቢኤስ ሚዲያ የተላለፈው መልዕክት፣ ያው እኔ እዚህ ቀጠና ወደዚህ የተመደበ የገባሁት 2014 ነው። ክስተቱ ደግሞ የ2013 የሚል ነው። ባልኖርም ግን ባለው ኢንፎርሜሽን በሰዓቱ የታገተ ተማሪ እንዳልነበር እንደሌለ ተማሪዋ ደግሞ በሰዓቱም የዚህ ተማሪ እንዳልነበረች የዩኒቨርሲቲ አመራሮች እና በየደረጃ ያለ አመራር ባለው መረጃ በሰው ኃይል ቁጥጥር አረጋግጧል። ስለዚህ ይህንም በሰዓቱ ከነሱ ጋር በመሆን ይህንን እንግዲህ እንደሰማችሁት ፖሊሱ እንግዲህ እንደተናገሩት ማለት ነው ምንም አይነት

የሉም ተማሪዎች ነው የሚሉት ማለት ነው። ያው ረጅም ነው ቪዲዮ፣ ያው ባጭሩ ቀንጨብ አርጌ ስለሆነ ማቀርብላችሁ እንጂ እንደዛ ነው የሚለው ፖሊሱ። እንግዲህ እኛ እንደመረመር ነው ምንም አይነት የታፈሰም ሆነ የተወሰደ ተማሪ ምንም ነገር የለም። ይሄ ፍልስፍናና ሕዝብን ለማባላት ሆን ብሎ የተደረገ የራሳቸው የራሳቸው ኬዝ የሆነ ተልዕኮ ያላት ሆኖ ነው እንጂ በፍጹም ይሄ አልተደረገም፣ አልተያዘም። አሁንም በህግ ዙሪያ ላይ እየተጣራ ነው። እኔ እስከማውቀው ድረስ ግን ምንም አይነት ልጅ ምንም አይነት ተማሪ የታፈሰ ወይም በዚህ መልኩ የታፈነ፣ የተወሰደ፣ የተሰቃየ የለም፣ ሀሰት ነው በማለት ፖሊሱ መልእክቱን አስተላልፈዋል፣ ማለት ነው። ከዚህም ከዚህም ባለፈ ደግሞ አዳዲስ ነገሮችን በተቻለን አቅም ትክክለኛውን ነገር አሁንም ለማወቅ እንጥራለን እያሉ ነው ማለት ነው። የዛሬው ቪዲዮ ይሄንን ይመስላል። ሼር፣ ሰብስክራይብ፣ ላይክ ማድረጋችሁን አትርሱ። ሰላማችሁ ባላችሁበት